ሰላም ጤና ይስጥልኝ፣ እንደምንቆያችሁ ውድ አድማጮቻችን፣ ይህ ፋስት ስፖርት ዩብ ነው። በስድስተኛ ሳምንት የእንግሊዝ ፕሪምየር ሊግ በሜዳው ስታንፎርድ ብሪጅ ብራይተንን ያስተናገደው ቼልሲ በሜዳውና በደጋፊው ፊት ሶስት ላንድ በሆነ ውጤት ተሸንፏል። የቼልሲ ተጫዋቾች በተደጋጋሚ ቀይ ካርድ መመልከታቸው ቼልሲን በየጨዋታው ሶስት ንጹሕ ነጥቦችን እያሳጣው ይገኛል እጅግ አሳሳቢው ነገር ደግሞ የቼልሲ ተጫዋቾች ቀይ ካርድ መመልከታቸው ብቻ አይደለም። አሰልጣኝ ኢንዞ ማሬስካ በቀይ ካርድ ከሜዳ የወጡ ተጫዋቾች ቦታ ላይ ያንን ቦታ ለመሸፈን ብለው የሚያደርጉት ቅያሬ ቼልሲን ሌላ ትልቅ ዋጋ እያስከፈለው ይገኛል። ክቡራትና ክቡራን ውድ አድማጮቻችን ጨዋታውን የተመለከተ ዘገባ የማቀርብላችሁ ይሆናል። በመጨረሻም በፌስቡክ የተሰጡ የእናንተን ሀሳብና አስተያየቶችን የማቀርብላችሁ ይሆናል። አብራችሁን ቆዩ። እንግሊዝ ፕሪምየር ሊግ እንግዲህ ቅዳሜ 11 ሰዓት ላይ ቼልሲ በሜዳውና በደጋፊው ፊት ሽንፈትን አስተናግዷል። በስድስተኛ ሳምንት የእንግሊዝ ፕሪምየር ሊግ በሜዳው ስታንፎርድ ብሪጅ ብራይተንን አስተናግዶ የነበረው ቼልሲ እስከ ረፍት አጋማሽ ድረስ አንድ ለዜሮ እየመራ ቢቆይም ከረፍት በኋላ በተቆጠሩበት ሶስት ጎሎች ሶስት ላንድ በሆነ ውጤት ተሸንፏል። ኦሬዲ ከማንቸስተር ዩናይትድ ጋር የነበረው አይነት ጨዋታ ተደግሟል ማለት ይቻላል። ከማንቸስተር ዩናይትድ ጋር በነበረው ጨዋታ ላይ ሳንቼዝ ቀይ ካርድ መመልከቱን ተከትሎ እንግዲህ በተፈጠረ ጫና ምክንያት ቼልሲ በማንቸስተር ዩናይትድ ሁለት ላንድ ሊሸነፍ ችሏል። በትላንትናው የቅዳሜው ጨዋታ እንደዚሁ ቻሎባ ቀይ ካርድ መመልከቱን ተከትሎ ብራይተኖች ጫና ፈጥረው በመጫወታቸው የቼልሲን የቁጥር ማነስ እንደ አድቫንቴጅ በመጠቀም ሶስት ላንድ በሆነ ውጤት ቼልሲን ማሸነፍ ችለዋል። አሰልጣኝ ኢንዞ ማሬስካ ለዚህ ጨዋታ የተጠቀሙት ቋሚ አሰላለፍ ሳንቼዝ በረኛን ተጠቅመዋል። ጀምስ፣ ቻሎባ፣ ሃቶ፣ ኩኩሪያ፣ ሳንቶስ፣ ካይሴዶ፣ ስቲፋ ኦስቲቫኦ፣ ኢንዞ ፈርናንዴዝ ፔድሮ ኔቶ ጂኦ ፔድሮን በቋሚ አሰላለፍ ተጠቅመው ነበር። አሰልጣኝ ኤንዞ ማሬስካ ተቀያሪዎች ነጉስቶ፣ እንደዚሁም በጉዳት ለረጅም ጊዜ ለቼልሲ ግልጋሎት ሳይሰጡ የነበሩት ላቪያና ባዳሽሌም እንደዚሁ በተቀያሪ ወንበር ላይ ተቀምጠው ነበረ። ጋርናቾ፣ ጊተንስ፣ ጂኦርጅ ማርክ፣ ጊዩና ቻምፖንግ በቼልሲ የቼልሲ የተቀያሪ ወንበር ላይ የነበሩ ተጫዋቾች ነበሩ። በዚህ ጨዋታ ላይ ቼልሲ አጀማመሩ አስደናቂ ነበረ። የቼልሲ ተጫዋቾች በከፍተኛ ወኔ በፍጥነት ይጮቱ ነበረ። ከረፍት በፊት የነበረው የቼልሲ የአጫወት ስልት መልካም ነበር ማለት ይቻላል። ጀምስ በርካታ ጊዜ ወደ ጉል ሙከራ ሲያደርግ ነበረ። እነ ኩኩሪያ እነ ካይሴዶ አስደናቂ የሚባል የጨዋታ እንቅስቃሴ ሲያሳዩ ነበረ። ቼልሲ እንግዲህ በዚህ ጨዋታ ጨዋታው ከተጀመረ ባሉ 20ና 25 ደቂቃዎች ውስጥ አመርቂ እንቅስቃሴ አድርጎ ነበር ማለት ይቻላል። ጀምስ ሁለት አስደናቂ ቅጣት ምቶችን መቶ በረኛው አውጥቶባቸዋል። እንደዚሁም ደግሞ ስቲቫኦ በተደጋጋሚ ወደ ጎል ሲጠጋ ነበረ። ብራይተን ተከላካዮችን በአስደናቂ ሁኔታ እያለፈ ወደ ጎል ሲጠጋ ነበረ። ነገር ግን ከሱ የተሻለ ፖዚሽን ላይ ለነበሩ ጎሉ የማስቆጠር እድል ላላቸው ተጫዋቾች ኳሱን ሲያቀብል አልነበረም፣ ራሱ እየሞከራቸው ነበር እና በዚህም ምክንያት ጎሎች ሊቆጠሩ አልቻሉም ነበር። እንግዲህ ቼልሲ ከእረፍት በፊት በነበረው ባሳየው ምርጥ ጨዋታ በ24ተኛው ደቂቃ ላይ ኢንዞ ፈርናንዴዝ ጎል አስቆጥሮ አንድ ለዜሮ መምራት ችሎ ነበረ። ከዛም በኋላ እንደዚሁ ጎል ለማስቆጠር ተደጋጋሚ ሙከራ ቢያደርግም በብራይተን ተከላካዮችና በረኛው ብቃት ሊከሽፍ ችሏል። በዚህም ቼልሲ እስከ እረፍት ድረስ አንድ ለዜሮ ብራይተንን እየመራ እረፍት ሊወጣ ችሎ ነበረ። እውነት ለመናገር ቼልሲ ከረፍት በፊት እንዳደረገው እንቅስቃሴ ሁለትና ሶስት ጎሎችን አስቆጥሮ ጨዋታውን መግደል ይችሉ ነበረ። ነገር ግን ያ ሳይሆን ቀርቷል። ከረፍት ከተመለሱ በኋላ እንግዲህ የጨዋታውን ሞመንተም የቀየረ ክስተት ነው የተፈጠረው። ቻሎባ 53ተኛ ደቂቃ ላይ በቀይ ካርድ ከሜዳ መወገዱን ተከትሎ ቼልሲ ከማንቸስተር ዩናይትድ ጋር ሲያደርገው የነበረው አይነት ሁኔታ ነው የገጠመው ማለት ይቻላል። እንግዲህ ቻሎባ 53ተኛ ደቂቃ ላይ በቀይ ካርድ ከሜዳ ተወገደ። ከዛ በኋላ አሰልጣኝ ዞ ማሬስካ የወሰዱት የቅያሬ አይነት ለቼልሲ ሽንፈት ትልቅ አስተዋጽኦ አድርጓል ብሎ መናገር ይቻላል። አሰልጣኝ ዞ ማሪስካ ምንድን ነው ያደረጉት? መሀል ላይ ጥሩ ሲንቀሳቀስ የነበረው ሳንቶስን ቀይረው አቾምፖንግን ወደ ሜዳ ቀይረው አስገብተዋል። ከዛ በኋላ ቼልሲ ጨዋታው ላይ ወደ ማፈግፈግ ነው የገባው። ወደ መከላከሉ ያመዘነ ጨዋታ ሲጫወት ነበረ። በአንጻሩ ብራይተኖች የቼልሲን የቁጥር ማነስ ምክንያት በማድረግ የአጥቂ ክፍላቸውን ሲያጠናክሩ ነበረ። በርካታ ተጫዋቾችን፣ የማጥቃት ባህር ያላቸውን ተጫዋቾች ቀይረው አስገብተዋል። እነዛ መካከል ዊልቤክ አንዱ ነበረ። እንግዲህ ዊልቤክ ተቀይሮ ከገባ በኋላ አስደናቂ እንቅስቃሴ ሲያደርግ ነበረ። ሁለት ጎሎችን አስቆጥሮ ብራይተንን አሸናፊ እንዲሆን አድርጓል። እንግዲህ ቻሎባ በቀይ ካርድ ከሜዳ መውጣቱን ተከትሎ የቼልሲ ተጫዋቾች በሙሉ መከላከል ነበረ የመረጡት ማለት ይቻላል። ይህ ነው፣ ይህ አንዱ ምክንያት ነው። እንግዲህ አሰልጣኝ ዞማሪስካን ያስወቀሳቸው ምክንያቱም አንድ ተጫዋች በቀይ ካርድ ከሜዳ ከወጣ ግዴታ ሙሉ ሙሉ ደቂቃ መከላከል አስፈላጊ አይደለም። እንደ ሁኔታው እያጠቁ መጫወት ይቻላል። ግዴታ አጥቂን ብቻ መቀየርም ተገቢ አደለም። የመከላከል ስትራቴጂን ብቻ መምረጥም አዋጭ ነው ብሎ መናገር አይቻልም። ና ብዙ የቼልሲ ደጋፊዎች አሰልጣኝ ዞ ማሬስካ ላይ ቅሬታ እያቀረቡ ያሉት በዚህ ምክንያት ነው። ባለፈው በማንቸስተር ዩናይትድ ጋር በነበረው ጨዋታ ላይ እንደዚሁ ሳንቼዝ በቀይ ካርድ ከሜዳ መውጣቱን ተከትሎ ያደረጉት ቅያሬ በጣም የሚያበሳጭ ነበረ። በአንድ ጊዜ ነው እንግዲህ ሶስት የማጥቃት ባህር ያላቸውን ተጫዋቾች አከታትለው ሲያስወጡ የነበረውና አሁንም በቻሎባ ቀይ ካርድ መመልከቱን ተከትሎ ሳንቶዝን ማውጣት አልነበረባቸውም። ምክንያቱም ዲፌንሲቭ ሚድፊልደሩ የመሳሳት ባህሪ ያመጣል እና ይህን ከማድረግ ይልቅ ቀጥታ ጆ ፔድሮን ቢያስወጡት የተሻለ እንደነበር ነው ብዙዎች ሀሳብ እየሰጡ የሚገኙት። አሰልጣኝ ኤንዞ ማሬስካ ከዛም በኋላ ሌሎች ቅያሪዎችን ማድረግ ችለዋል። ለምሳሌ ስቲቫውን አስወጥተው ጉስቶን ወደ ሜዳ ቀይረው አስገብተዋል። እንደዚሁም በጉዳት ለረጅም ጊዜ ለቼልሲ አገልግሎት ሳይሰጡ የከረሙትን ባዳሽሌና ላቪያንም እንደዚሁ ቀይረው ማስገባት ችለዋል። ነገር ግን እነዚህም ተጫዋቾች ተቀይረው ገብተው አንድም ነገር ሲፈጥሩ አልተመለከትንም። ተቀያሪ ወንበር ላይ የማጥቃት ባህሪ ያላቸው ተጫዋቾች ነበሩ። እነጋርናቾ እንደዚሁ ማርክ ጊዩን ዜሮ ማስገባት ይችሉ ነበረ። በመስመር ላይ ያለውን የቼልሲ የማጥቃት ኃይል ለማጠናከር እነዚህን ተጫዋቾች መጠቀም ይችሉ ነበረ። ነገር ግን አሰልጣኝ ዞ ማሬስካ ጋር ይህን አላደረጉም። ቀጥታ የመረጡት ነገር ምንድነው ሙሉ ለሙሉ አፈግፍጎ መጫወትን ነበረ። አሰልጣኝ ዞ ማሬስካ ጋር እንግዲህ በተከላከልኩ ቁጥር ኳስ ጎል መጠቃት እንዳለ አላስተዋሉትም ይመስለኛል። ምክንያቱም አንድ ቡድን ተከላከለ ማለት በዛው መጠን ሌሎች ተጫዋቾች የተቃራኒ ክለብ ተጫዋቾች ች በከፍተኛ ሁኔታ የማጥቃት እንትን ውስጥ ይገባሉ ማለት ነው። ከዛ በኋላ የተጫዋቾች የቼልሲ ተጫዋቾች የሆነ የሚሰሩትን ስህተት ተጠቅመው እንግዲህ ጎል መቆጠሩ አይቀርም። ባለፈው ከማንቸስተር ዩናይትድ ጋር በነበረውም ጨዋታ የተከሰተው ይሄ ነውና አሰልጣኝ ዞ ማሬስካ በዛ ጨዋታ ላይ የነበረውን አልተማሩም፣ አሁንም ደግመውታል፣ ና እውነት ለመናገር አሰልጣኝ ዞ ማሬስካ ጥሩ ነገር እያደረጉ ነው ብዬ አላስብም። አሰልጣኝ ይዞ ማሬስካ ልክ የሆነ ተጫዋች በቀይ ሲወጣ በቃ ቀጥታ ሙሉ ለሙሉ ለመከላከል ነው ሙሉ ትኩረታቸው የሚሆነው እና ይሄ አይ ቲንክ የተሳሳተ ፍልስፍና ይመስለኛል። ቼልሲ ከዚህ በፊት በጎደሉ ተጫዋች ትልልቅ ሀያል የተባሉ ክለቦችን አሸንፎ ያውቃል። ካስታወሳችሁ ባርሴሎናን በአውሮፓ ሻምፒየንስ ሊግ በዘጠኝ ተጫዋች ነው ማሸነፍ የቻለው እና በጊዜው ባርሴሎና እንግዲህ ዓለም ላይ ካለ እነ ሜሲን የያዘ እነ ዣቪን እነ ኢኔስታን የያዘ በጣም የዓለማችን ቁጥር አንድ የሚባል ክለብ ነበረ። ነገር ግን ቼልሲ በቀይ እንኳን በቀይ ካርድ ከሜዳ ወጥቶበት በዘጠኝ ተጫዋች ይህንን የአለም ሀያል ክለብ የነበረውን ባርሴሎናን ማሸነፍ ችሎ ነበረ እና አሁን ግን አሰልጣኝ ዞ ማሬስካ እያደረጉ ያሉት ነገር ምንድን ነው? ከማንም ቡድን የሆነ ተጫዋች ቀይ ካየ ቀጥታ ወደ መከላከል እና ቼልሲን ዋጋ ሊያስከፍል ወደሚችል የተሳሳተ አካሄድ ነው እየሄዱ ያሉትና ይሄ ነገር በጣም ያበሳጫል ብሎ መናገር ይቻላል። ከቼልሲ ተጫዋቾች ውስጥ ፔድሮ ኔቶ በክንፍ በኩል አንዳንድ የማጥቃት አጫዋቶችን ሲጮት ነበረ። አንዳንድ ሙከራዎችም ሲያደርግ ነበረ ያልተሳካም። ከዛ በኋላ እንግዲህ ብራይተኖች የቼልሲን የቁጥር መጉደል እንግዲህ በሚገባ ተጠቅመውበታል ብሎ መናገር ይቻላል። ውልቤክ የቼልሲን ተከላካዮቹን በእጅጉ ሲያስጨንቃቸው ነበረ። 77ተኛ ደቂቃ ላይ እንግዲህ አስደናቂ የቴስታ ኳስ አስቆጥሮ አንድ ለአንድ ማድረግ ቻለ። ከዛ በኋላ እንግዲህ አከታትለው ባስቆጠሯቸው ጎሎች እንግዲህ ብራይተን ቼልሲን በሜዳው 3 ለአንድ ማሸነፍ ችሏል። እንግዲህ በተጫዋቾች ቀይ ካርድ መመልከት ብቻ ቼልሲ በሁለት ተከታታይ ጨዋታዎች ላይ ስድስት ንጹህ ነጥብ ነው ያጣውና እጅግ የሚያስቆጭ አጋጣሚ ነው ማለት ይቻላል። ቼልሲ ሁለቱንም ጨዋታዎች አሸንፎ ቢሆን ኖሮ በቀይ ባይወጡበት ኖሮ ምናልባትም ሁለተኛ ኦር ሶስተኛ ደረጃ በሊጉ የመቀመጥ እድል ያገኝ ነበረ። አሁን ግን ተንሸራቶ ወደታች ታች እያሽቆለቀለ ይገኛል ይገኛል። እንግዲህ በቀጣይ ቼልሲ የአውሮፓ ሻምፒየንስ ሊግ ጨዋታ አለበት። እንደዚሁም ቀጣይ ሳምንት ላይ ከሊጉ መሪ ከኃያሉ ሊቨርፑል ጋር ነው ቼልሲ የሚጫወተውና በዚህ መልኩ እንዴት ነው ቼልሲ የሊጉንም የሻምፒየንስ ሊግ ውድድርን የሚያደርገው? ትልልቅ ክለቦችንስ እንዴት ነው በዚህ አቋሙ፣ በዚህ የተከላካይ ድክመት፣ በዚህ የአሰልጣኝ ዞ ማሬስካ አሰላለፍ እንዴት ነው እነዚህን ሁሉ ክለቦች ማሸነፍ የሚችለው የሚለው ነገር አጠያያቂ ነው። ከ17,000 በላይ ተከታይ ባለው እሳቱ ቼልሲ በተባለው የፌስቡክ ገጼ ላይ ጨዋታውን በተመለከተ ልክ ጨዋታው 3 ለ1 እንደተጠናቀቀ ጨዋታው ላይ ያዩትን ሀሳብና አስተያየት እንዲሰጡ ጋብዣቸው ነበረ። በርካታ የቼልሲ ደጋፊዎች ሀሳብና አስተያየታቸውን ሰንዝረዋል። እስኪ የደጋፊዎችን ሀሳብና አስተያየት ላቅርብላችሁ። ልክ ጨዋታው እንደተጠናቀቀ እንዲህ የሚል ሀሳብ አቅርቤ ነበረ። ውድ የቼልሲ ደጋፊዎች በሜዳችን ሶስት ለአንድ ተሸንፈናል። ቀይ ካርድ ቼልሲን እየገደለ ነው። ቻሎባ በየጨዋታው ቼልሲን እየገደለ ነው። ቀይ ካርድ አይቶ ቼልሲን ቀይ ካርድ ቻሎባ ቀይ ካርድ አይቶ ቼልሲን ገደል ከቶታል። በእርግጥ በመጀመሪያ አጋማሽ ጨዋታውን መግደል ነበረብን፣ አልሆነም። ስቲቫኦ ጥሩ ቢጫወትም ጎልጋ ሲቀርብ ሰልፊሽ ይሆናል። ቢያቀብል የሚገባ ኳስ ራሱ ሞክሮ ያበላሸዋል። ኢንዞ ማሬስካም ቅያሬ ላይ ዞሮ ዜሮ ነበረ። ጂኦ ፔድሮ መቀየር ሲገባው ጭራሽ ጥሩ የነበረው ሳንቶስን ቀየረው። መከላከል ፈልጎ ከሆነ ለጆ ፔድሮ ኳስ ማን ያቀብለዋል? የሚያቀብለው ስለማይኖር ለምን አይቀይረውም? አሰልጣኙም ተጫዋቾችም የምር በጣም ያናድዳሉ የሚል እንደ መግቢያ ሀሳቤን ሰንዝሬ ነበረ። እንግዲህ ይህንን ሀሳብ በመንተራስ በርካታ የቼልሲ ደጋፊዎች ሀሳብና አስተያየታቸውን አጋርተዋል። ዚመንድ ቡክ ሲሪየስ የተባለ የፌስቡክ ተከታይ ማሬስካ ቢባረር ጥሩ ነው። አሁን መባረሪያው ሰዓት እያመቻቸ ነው፣ ሂ ሹድ ቢ ሳክድ ሱን ብሏል። እንግዲህ አሰልጣኝ ዞ ማሬስካ መባረር አለበት የሚል አቋም በብዙ የቼልሲ ደጋፊዎች ዘንድ አሁን ላይ እየተስተጋባ ነው። ነገር ግን የቼልሲ ባለቤቶች ይህንን ያደርጋሉ የሚለው ነገር አጠራጣሪ ነው። ምክንያቱም የረጅም ጊዜ ፕሮጀክት ሰጥተውት ነው ወደ ስታንፎርድ ብሪጅ የመጣው አሰልጣኝ ዞ ማሬስካ። ስለዚህ ከዚህ በኋላ በርካታ ጨዋታዎችን ያዩታል ብዬ አስባለሁ። አብርሃም ደረጀ ማሬስካ በጣም ፈሪ አሰልጣኝ ነው፣ እንደ ቡድን ገና ቼልሲ ያልተሰራም ብዙ ይቀረናል የሚል ሀሳቡን አጋርቷል። አቡዬ ከለንደን፣ ውድ የቼልሲ ደጋፊዎች ቼልሲ በአሁኑ ሰዓት ከነ ወልቭስና ዌስትሃም የሚሻል ክለብ አይደለም። በተጋጣሚዎቹ ድክመት በሰበብ አስባቡ ነጥቡን እየጣለ ነው የሚል ሀሳቡን ሰንዝሯል። እንግዲህ በየጨዋታው መሸነፍ እውነት ለመናገር የትንንሽ ክለቦች ባህሪ ነው። ቼልሲም እንግዲህ የእንደዛ አይነት የትንንሽ ክለቦች አይነት ባህሪ እያሳየ ነው ብሎ መናገር ይቻላል። ምክንያቱም አንድ ተጫዋች በቀይ ሲወጣበት ሙሉ ለሙሉ ለመከላከል ማሰብ፣ ይሄ ከአንድ ትልቅ ክለብ ይጠበቃል ብዬ አላስብም። ማሾ ገብሬ አብ ቆይ ጋርናቾ ምንድን ነው ችግሩ? ለቤንች ነው እንዴ? ያ ሁሉ ብር አውጥቶ ያስፈረመው የሚል ሀሳቡን አጋርቷል። እውነት ነው፣ ጋርናቾ የክንፍ ላይ በጣም ፈጣን የማጥቃት ባህሪ ያለው ተጫዋች ነው። ለቼልሲ ትልቅ ግልጋሎት ይሰጣል ተብሎ ታስቦ ነበረ ወደ ስታንፎርድ ብሪጅ የመጣው ነገር ግን አሰልጣኝ ኤንዞ ማሬስካ እድል እየሰጡት አይደለም እና ይሄም የአሰልጣኙ ችግር ነው ብሎ መናገር ይቻላል። ረጋሳ መንገሻ ሲጀመር አሰልጣኙ ምንም አይነት የአጫወት ስልት ሲጀመር አሰልጣኙ ምንም አይነት የአጨዋወት ስልት ምን አይነት የአጨዋወት ስልት ነው እየተከተለ ያለው? ተጫዋቾቹ ያለ ቦታቸው ያሰልፋል። መከላከል ላይ ከአምናው ስህተት አልተማረም። ቅያሬ ዜሮ ነው። በተጫዋቾች ባህሪ ላይ ምንም አልሰራም። ለማንኛውም ለመሰናበት ግማሽ ያክል ተጉዟል የሚል ሀሳቡን አጋርቷል። እንግዲህ ብዙ የቼልሲ ደጋፊዎች አሰልጣኝ ዞ ማሬስካ ጋር ከዚህ በኋላ ብዙ እድሎችን ሊሰጠው አይገባም የሚል ሀሳብን እያንጸባረቁ ይገኛሉ። እውነት ነው። መከላከል ላይ አሰልጣኙ ምንም እየሰራ አይደለም። በተለይ በተለይ ደግሞ ቅያሬ ላይ የሚያደርገው ነገር በእጅጉ የሚያበሳጭ ነው። ብርሃኑ አበራ የሚረባ ተጫዋች ጠፍሶ ሳይሆን የሚረባ አሰልጣኝ ነው የሌለን ከብራይተን ልጆች በእጅጉ የሚሻሉ ተጫዋቾች አሉን፣ ግን ምንም አይነት ታክቲክ የማይችል አሰልጣኝ ነው ያለን የሚል ሀሳቡን አጋርቷል። ገበየው ኡመር የቼልሲ ትልቁ ችግር አሰልጣኙ ኢንዞ ማሬስካ ነው። እሱ ከተባረረ የቼልሲ ችግር ይፈታል የሚል ሀሳቡን ሰንዝሯል። ጆርጅ ወዲ ገብሬ እንዲህ ይላል። ቀይ ካርድ ብቻ ሳይሆን አሰልጣኙም ከነሱ ሆኖ እያገዛቸው ነው። በጎደሎ ተጫዋች ማሸነፍ እንደሚቻል አያቅም። ከዚህ በፊት እኮ ባርሳን ጎደሎ ተጫዋች ማሸነፍ ችለናል። ይህ አሰልጣኝ ግን ይህንን ማድረግ አልፈለገም የሚል ሀሳቡን አጋርቷል። ቅድም እንዳልኳችሁ ነው፣ ቼልሲ እንግዲህ ባርሴሎናን ተላቁም ባርሴሎናን ማሸነፉ ይታወሳል ከዚህ በፊት እና ማሸነፍ ይቻላል። በቀይ ካርድ አንድ ተጫዋች አንድ ክለብ ከሜዳ ከወጣበት አገግሞ ማሸነፍ ይቻላል የሚለው ነገር መታሰብ አለበት። እንግዳ እንዳለ ማሬስካ በአባት ወኔና በእድል ብቻ የሚያሸንፍ አሰልጣኝ መሆኑን አሳይቶናል። አንድ አሰልጣኝ የራሱ ታክቲክ እንዳለው አንደኛ አማራጭ ሁለተኛ አማራጭ እያለ የተጋጣሚውን ፖዚሽንና አላማን ማንበብ ካልቻለ ትርጉም የለውም። እንደዚህ አይነት ስህተቶች የሚፈጥረው የአቋም ለጥ ሲታይ ማን በማን መቀየር እንዳለበት እና የተጋጣሚውን ጨዋታን ለማበላሸት የሚጠቀምን ታክቲክ የማይፈጥር አሰልጣኝ አይችልም። በቃ ማሬስካ ከስህተት የሚማር አሰልጣኝ አይደለም። ያ ከሆነ ደግሞ ሁሌ ዋጋ እንከፍላለን። እኔ በተጫዋቾች አልፈርድም። ምክንያቱም ገዳይ የሆነ አጥቂ የለንም፣ ተከላካይ የለንም፣ ከኋላ ሆኖ ክፍተታቸውን ጠርቶ የሚያዘጋ በረኛ የለንም። የተሞከረ ሁሉ ይገባበታል። ለቼልሲ ችግሩ ቀይ ካርድ ብቻ አይደለም የሚል ሀሳቡን ሰንዝሯል። እንግዲህ ቼልሲ ቀይ ካርድ ተጫዋቾቹ ቀይ ካርድ መመልከታቸው እንዳለ ሆኖ እንግዲህ ያለው የተከላካይ ችግር ይታወቃል። የበረኛ ችግር ይታወቃል። በዛ ላይ ደግሞ እንግዲህ አሁን የቼልሲ ተጫዋቾች ቀይ ካርድ ማየታቸው አንዱ ችግር ነው ብሎ መናገር ይቻላል። ሰውሁን እንዲህ ይላል። ልምድ ያለው መሀል ተከላካይ ወይም በትልቅ ደረጃ መጫወት የሚችል የመሀል ተከላካይ ያስፈልጋል ማሬስካ በፍጹም ለቼልሲ የሚመጥን አሰልጣኝ አይደለም። አንድ ተጫዋች በቀይ ሲወጣ እንዴት ማኔጅ ማድረግ እንዳለበት አያውቅም። የፊት አጥቂ ቀንሶ በሁለት መስመር አጥቂዎች መጠቀም ይችል ነበረ። ግን ይሄ ቲም ከዚህ በላይ ነገሮች ሳይበላሹ መፍትሄ ቢፈለግ ጥሩ ነው። ማሬስካ በሚሰራቸው ስህተቶች ነጥብ እየጣል ነው። አሰልጣኝ ኢንዞ ማሬስካ መባረር አለበት የሚል ሀሳቡን አጋርቷል። አብዲሳ አጋ ከሌሎች የተለየ ሀሳቡን ሰንዝሯል። ምንድን ነው ያለው? አራይ ቼልሲ ደጋፊዎች ምንድነው የምታማርሩት በየአመቱ ዋንጫ መብላት አለብን እንዴ ዘንድሮ ታክሰን በጨዋታው እንዝናና ሁሌ ፋሲካ የለም ፈታ በሉ እንጂ ቢያንስ ጨዋታው ገና ነው ፕሪሚየር ሊጉ ደረጃ ይዘን ካራባውን በልተን እንወጣለን ሁሌ መጨነቅ አያስፈልግም ከመዝናናት መቆጠብ የለብንም የሚል እንግዲህ ከሌሎች ደጋፊዎች የተለየ ሀሳቡን ሰንዝሯል እንግዲህ ምንድን ነው የምታማርሩት እያለን ነው እንደ ሀሳብ እንቀበላለን እሺ በመጨረሻም አንድ ኮመንት ላንበብና ፕሮግራሙን ላጠቃል። ማሙሽ በጄ ቀይ ካርድ ቼልሲን አልገደለውም። ቼልሲን የገደለው የማሬስካ የአጫወት ሲስተም ነው። ሲቀጥል ተጫዋቾችን ከማነሳሳት ይልቅ ተስፋ ቆርጦ ተስፋ ያስቆረጣቸዋል። ቼልሲን እየገደለ ያለው አላስፈላጊ ባክ ፓስ ነው። ማሬስካና ሁለቱ ዳይሬክተሮችና ባለቤቶቹ እያሉ ቼልሲ እንዲሆኖ ነው የሚቀጥለው የሚል ሀሳቡን አጋርቷል እንግዲህ ኮመንቱን ሳነብ እንዳያችሁት በርካታ የቼልሲ ደጋፊዎች በእጅጉ ተበሳጭተዋል። በተለይ በአሰልጣኝ ንዞ ማሬስካ ላይ ትልቅ ቅሬታ እያቀረቡ ነው። እና በቀጣይ እንግዲህ አሰልጣኝ ንዞ ማሬስካ ሊባረሩ ይችላሉ የሚለው አይመስለኝም። በእኔ በኩል የተወሰኑ እድሎችን የሚሰጧቸው ይመስለኛል። ቼልሲ በቀጣይ በእንግሊዝ ፕሪሚየር ሊግ ከሊቨርፑል ጋር ይፋለማል። እንደዚሁም የአውሮፓ ሻምፒየንስ ሊግም ጨዋታ አለበት። አሰልጣኝ ንዞ ማሬስካ ይህንን አስተካክለው ቡድኑን ወደ ተሻለ ደረጃ ማድረስ ይጠበቅባቸዋል። ሌሎች አዳዲስ መረጃዎች ሲኖሩ ተከታትዬ ማቀርብላችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ።